ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲነል ኢስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው፣ አንድ ተራ ተራ ምንም እዚህ ግባ ማቴው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ዌል፣ ይህ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሀቢባ ቤት ተራ በሚል ለእኔ እንደሆነ መረጃዎች ደርሰውኛል። የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። በአንድ ወቅት ነቢዩ ወደ ሆነ ቦታ ይሄዳል። በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል። ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል። ወን ፕሮፌት ኢንተርድ አፖን ሀር ሄ ሰድ ቱ ሀር ጊቭ ወደ እሷ ይገባና ምን ይላታል? ራስሽን በጋብቻ ለእኔ ስጭኝ ይላታል። እንግዲህ ልብ በሉ ጡት የምታጠባ ልጅ ያላት ሞግዚት የያዘች ነች። የደው ምን ይላታል? በጋብቻ ራስሽን ለእኔ ስጭኝ ይላታል። እንግዲህ ባል ቢኖራት ነው ጡት የምታጠባ ከሆነች። ሺ ሴይድ ካን ኤ ፕሪንስስ ጊቭ ሀርሰልፍ ኢን ሜሪት ቱ አን ኦርዲናሪ ማን ምን ብላ መለሰችለት? እሷም ንግሥት ለተራ ወንድ ራሷን አሳልፋ ትሰጣለችን ብላ መለሰችለት ማለት ነው። ዊች ሚንስ አንተ ተራ ወራዳ ስትሆን እኔ ንግሥቷን እንዴት ነው አግቢኝ የምትለኝ ብላ ምላሽ ሰጠችው ማለት ነው። እኔ እስከ ዛሬ ድረስ መንሱር የትኛዋም ሴት ለጋብቻ እንኳን ጠይቂያት፣ አልጠየቅኩም እንጂ ብጠይቅ ተራ ወራዳ ስትሆን እንዴት እኔ ንግስቷን ለጋብቻ ትጠይቃለህ? ብላ ምንቀኝ ሴት እንዳሌለች ተስፋ አደርጋለሁኝ። የለችም ትኖራለችም ብዬ አልጠብቅም። ነብይህ ግን ተራ ስለሆነ ንግስት ለተራ ወንድ ራሷን አሳልፋ ልትሰጥ አትችልም ብላ መልሳለታለች ማለት ነው። ሶ ተራ ያልከው ነብይህ እንደሆነ በዚህ ሀዲስ ላይ መረዳት እንችላለን። ሀዲሱ ሳሂህ ነው፣ ሳ አልቡካሪ 5255 ላይ ማለት ነው። ታዲያ ሙሐመድ በዚህ ችግር ውስጥ በመግባቱ የሚያገባው ስላጣ እስከ 25 ዓመት ድረስ ያለው አማራጭ ምንድን ነው? እሱ አሮጊት የነበረችውን ከድጃን ማግባት ነው። ከድጃንም ደግሞ አባትየው ተራ ስለሆነ ሊድረው አልፈለገም። ድጃ አባት ስለናቀው ሙሐመድን ተራ ሙሐመድ ተራ ሰው ስለሆነ ይሄንንም ስትሮፍ አጠባሪ ላይ ታገኙታላችሁ፣ ቮሊም 6 ፔጅ 49 ላይ ታሪኩን ታገኙታላችሁ። የዋ ስክሪኑ ላይ አለላችሁ፣ አንብቡት። መሐመድ ምንድን ነው ያደረገው? ከከድጃ ጋር ተማክረው አባቷ የከድጃን አባት አስክሮ መጠጥ አጠጥቶ ከዛ በኋላስ ከድጃን ልክ እንዲያጋባው አደረገ ማለት ነው። በስካር ከድጃን አገባ ማለት ነው። አስክሮ አባቷን። ልብ በሉ፣ ለምንድን ነው ያደረገው? አባቷ ይህ ሙሐመድ ተራ ስለሆነ ሊድርለት ስላልፈቀደ ማለት ነው። ስለዚህ ሙሐመድ ተራ ነው ማለት ነው። ተራ ብቻ ሳይሆን እዚህ ግባ ማይባል መሆኑንና የተናቀ የተጣላ እንደነበረ እንዳስጠጋችሁ ሱራ 93 ቁጥር 6 ላይ የቲም ሆነህ አገኘህምና አላስጠጋህምን ይላል። አስጠግቶሃል። ስለዚህ የተናቀ የተጠላ የተዋረደ ስለሆነ ምን ሆነ? ጥገኝነት የተጠየቀና የተጠጋ ውችዝ ገሌ ገብቶ የኖረ ነው። ማንጋ ነው ገሌ የገባው በሃያ አምስት ዓመቱ አርባ ምናምን ዓመቱ ላይ ከድጃ ጋ ማለት ነው። እንዴት? የተናቀ ስለሆነ ተራሰው ስለሆነ እሷን ለማግኘት አባቷን አስክሮ ገሌ ገባ ማለት ነው። ደሃ ስለነበረም ደግሞ ቁጥር ዘጠና ሶስተኛው ሱራ ቁጥር ስምንት ላይ ደሃ ሆነ አገኘህ አከበረህም ይላል። መሐመድ ምን ነበረ ደሃ ነበረ ማለት ነው። በሀፍት የተመነጻደግከው መንሱር ነብይህ ደሃ ነበረ አከበረህም ይላል። እንዴት ነው መሐመድ የከበረው ሲባል ደግሞ ተፍሲር እብን አባስ ምን ይላል? ተንዊር አልሚቅባስ ሚን ተፍሲር እብን አባስ እንደዚህ ይላል፣ ዲ ሃመድ ዲስት ር ኦፍ ከዲጃ በማነው የከበረው ይላል። በከዲጃ ገንዘብ ነው የከበረው ይላል። ስለዚህ የሞሐመድ ሀፍቱ ማነው? የከዲጃ። ስለዚህ በዘመንኛ ቋንቋ ስኳሬ የሚባለው ማለት ነው። እሷን አለድሜው በወጣትነቱ አሮጊቷን ከዲጃን በማግባት ከብሯል ማለት ነው። በቀን አንድ እንኳን ማይበላ አለ ሙሐመድ፣ በቀን አንድ ጊዜ የሚበላው በማን ነበረ? ሹገር ማሚ የነበረችውን ከድጃን እሷ ነበረች። በቀን አንድ ምግብ የምሰጠው። ማስረጃ ሳያል ቡካሪ ሀዲስ ሶስት ላይ እንደዚህ ይላል። ሙሉ እናንተ አንብቡት። ሂዩድ ቱ ቴክ ውድ ሂም ደ ጆርኒ ፉድ ፎ ደ ስቴ አንደ ዴን ካም ባክ ቱ ሂዝ ዋይፍ ከድጃ ቱ ቴክ ሂዝ ፉድ ላይክዋይዝ አጌን till suddenly the truth descended upon him while he was in the cave of Hera. በኬቭ ኦፍ ሄራ ውስጥ በነበረበት ሰዓት ላይ ምግቡን ይዞ የድ ነበረ። ከዛ ምግቡን ከበላ በኋላ ምን ያደርጋል? እንደገና ተመልሶ መጥቶ ወደ ሚስቱ ጋር ከሚስቱ ምግብ ይዞ የድ ነበር ይላል። ስለዚህ ሹገር ማሚ የነበረችው ከድጃ ምግቡን በቀን አንዴ እየቋጠረ የተሰጠው ነበረ ማለት ነው። እኔ እግዚአብሔር የተመሰገነ ይሁን ብቸገርም በቀን አንዴ እንኳን ባልበላም ጥሬ ግሬ በራሴ ነው እንጂ እንደ ሙሐመድ አሮጊቷን አግብቼ በዛ ስለማይ የሚቋጥርልኝ ስላልነበረ ነው። አንድ ቢሊየን ምናምን በላይ ተከታይ ያለውን እስልምና አለ መሐመድን የሚከተሉትና የእስልምና ተከታዮች ምን አይነት ናቸው ሲባል መሐመድ ይመልሳል። ሳያል ቡካሪ 1913 ላይ ደ ፕሮፌት ሴድ ነቢዩ እንደዚህ አለ፣ ዊ አር አን ኢሊትሬት ኔሽን እኛ መሐይም ህዝቦች ነን አለ። ስለዚህ ተከታዮቹም እሱም ምንድናቸው ማለት ነው? መሐይማን። አንድ ቢሊየን መሐይማን ቢኖሩ ታዲያ ምን ትርጉም አለው? አንድ ቢሊየን ተውና ትሪሊየን ብትሆኑ ምንድነው እሱ ታዲያ ለውጡ? ስለዚህ ወንድማችን መንሱር የነቢይን ሱና እንደምትከተል ከአንዳንድ ቪዲዮዎች ላይ ለማየት ሞክሬያለሁ። አንተም ሹገር ለማጫወት ከእድሜህ እንደዛ ነገር ለገንዘብ ብለህ እንደዛ እንደዛ ነገር ውስጥ ልምምድ ውስጥ እንዳለ አቃለውኝ ማለት መረጃዎች ስለደረሱኝ፣ ዛ ማች ፋር መሄድ አልፈለግኩም ቪዲዮዎችን አምጥቼ ማሳየት አስፈላጊ ስላልሆነ ማለት ይህም ቪዲዮ የሚመለከቱት ክርስቲያኖች ስላሉ፣ ለሙስሊሞች ግን ሱና ነው። ሙሐመድ ያደረገውን ሱና ነው የተገበርከው። እኔ ግን እንደዛ ማድረግ ስለማልችል ነው። በቀን አንዴ ባልበላም እንኳን ገንዘብ ለማግኘት ብዬ ገንዘብ ያላት ስንት ሴት እንደ ነቢይ ተጠግቼ እንደ መዥገር ደሟን ልጠጣ እንደዛ ነገር ላደርግ ስለማልችል ነው።